ስለሆነ ሁላችንን ትዕግስት በማድረግ ሕሊናችንን ለእግዚአብሔር መስጠት፣ ልቦናችን የሰጠንን መልሰን ለሱ ለፈጣሪያችን አዘጋጅተን መገኘት ከኛ ይጠበቃልና ሁላችሁም ራቅራቅ ያላችሁ የምትንቀሳቀሱ፣ ለዚህ ነው የመጣ ነው ሌላ ከዚህ ውጭ የምናደርገው ነገር የለምና የእግዚአብሔርን ድምፅ ለመስማት ነው የመጣን፣ ለማመስገን ኋላም እኛ ለመመስገን የጸጋ ምስጋና እንድናገኝበት ነውና፣ አሁን ታምረ ማርያም ይነበብልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወይም ሰሎ ለኵሎ ክርስቲያናዊ ቀሊለ ሰሚያ ታምሪያ ለማርያም ስማቢዮ ክብር ወቱ ክርስቲያን ሁሉ የእመቤታችን ታምር መስማት ቀላላ ይምሰለው፣ የከበረ ገናና ነው እና ወንዶቹም ሴቶቹም ወደ ግዘት እንዳይገቡ መስማትን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት፣ ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ይሰማ። የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመኑ የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር የማይቆጠሩም፣ በጴጥሮስ እና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችንን ስልጣን ፈጽመው የተወገዙ የተለዩ የሆኑ እኛም የነሱን ስልጣን ይዘናልና ወልደ ባያትነቱ እስኪመጣ ለዘላለም በእውነት የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን፣ ስለዚህ በማይፈታ በጽሙ ሥልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ ስሙ የተባረከ ይሁ። እሰግለኪ እሰግለኪ እሰግለኪ፣ ሶስት ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው ሁሉ ችራ ከጫውላው እንዲወጣ ካንቺ የወጣ እመቤቴ ማርያም ደስ ይበልሽ ብሎ ዮሐንስ አፈወርቅ ወርቅ እንዳደበ ድርሳኑ እንዳደመ ሰገነሽኔ የማመሰግንሻለሁ። የጠፋ በጋ አዳምን የፈለገው ባገኘውም ጊዜ የተሸከመው እነተኛ ጭር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደግነ የጣላት የዮሐንስ ጽኑ የሚጓዳ ማሰሮ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መቶ በማይጸንሽ ያደረ እመቤት ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላይክ አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤት ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህርይ ባንቺ ይወለድ ዘንድ ይወደደሽ እመቤት ማርያም ሆይ ደስ ይበልሽ። እኔ ለምዕመናን ወንጌልን የማስተምርለት እይታ እናቱን እመቤት ማርያም ሆይ ደስ ይበልሽ።